ቆቦ ድርሰት ሳሙኤል ተስፋዬ አራምባና ቆቦ። ዝም አትይም? አንቺ ምን አባቷ ሆናለች ዛሬ? ተጋግዛችሁ ልታሳብዱኝ ነው? እንዲያሳባችሁ። ዝም በይ እኮ ነው የምልሽ። ውሻ የውሻ ልጅ ዝም አትይም? ምን ያስቃል? ምንም ያስቅ ነገር አለ ያማን እንዴ ምንድነው የሚያስቀል አይተካልኝ ብለህ ከውሻ ጋር ትጣላ ጀመር? እረ ተውኝ። ዘንድሮ ሮ በኔ መጣ ጉድ። ወደ ወግ መጠረቅ ትችልበታል። ዝራ ለማማረት ችሏለ። እሺ በቃ ተውኝ። ማናችሁ ላትረዱኝ ጥፋተኛው እኔ ነኝ። ከማን ጋር ጣልተ ነው ደሞ? ተውኝ አልኩህ አይደል? ዝም ብለህ ወደ ምትሄድበት ሂድ። ግድ የለም ንገረኝ። ምን ሆነህ ነው? በየቦታው ስንት ውሻ ያለ ምን ጤና አለ? ምንድነው የሆንከው? ለምናት ነገረኝም አንድ ለካፌ ለክፋይ ነው መቼ አሁን እግዚአብሔር ያሳየ፣ በሰላም ስራዬን ሰርቼ ወደ ቤቴ ስመለስ ደህና የማልኩትን ሰው ድንገት ከመሬት ተነስታ አልለቅፈችኝም መሰለ። ማን ነች እሷ? የሰላም የድህነትን ቅርፍ ልትነሳኝ የተላከች የመከራ ነብይ ነች እንጂ ሰው አይደለች። ሆ ስንት አይነት ወራዳ ሰው አለ! በፈጣሪ እስኪ ምን አደረግኳት? ምንም አልበደልኳት። አላውቃት፣ አታውቀኝ። በሰላም ወደ ቀዝቃዛው ቤቴ እንዳልገባ ትልከፈኝ ቲቀትረቀላል ምን አይነት ጉድ ቢገጥምህ ምን አይነት ሴት ብታጋጠመ ነው? በል ይሄ ሁሉ ምሬት። ምናልባት ከልጅነቷ ጀምሮ ቤተሰቧ ሲረግሟት ያደገች ጎረቤት፣ አካባቢ ምንድር ሁሉ ሲረግማት ያደገች ቺ፣ የርግማን ቋት ነች እንጂ ምን ሰው ነች? እንደው በሞቴ ምን አድርጋለሁ፣ ይሄን ሁሉ ዴ አባባ ስንት ሰዓት ሆነ? እባክዎ ሰዓት ይዘዋል ትላለች። ቺ ብል ያርጋትና እንዴ እንዴ ይሄ ሁሉ እርግማና ብስጭት ለምን ሰዓት ተጠየቅኩ ብለህ እንዳይሆንና ሲገርመኝ እንዳያመሽ አረ አይሾፈ ሞታል? ተካል ሞት በቃ በዚህ ነው ብስጭት ቆይ ቆይ ቆይ እንደ እስቲ ልብ ብለህ ተመልከተኝ በሞት የተመልከተኝ እስኪ እንዴ በጉርብትና አስር ዓመት አብሮ የኖርኩትን ሰው ምንም ብዬ ነው እንዳዲ ሰማዩ ስሞትል እስኪ ሰዓት ደብቅ ነገርኝ አሁን እኔ አባባ ለመባል ደርሼ ነው አባባ ስንት ሰዓት ነው የምትለኝ የእናቴ አባት ቡ አድርጋትና አባባ ትበላይ። በሞቴ በሞቴ ይህ አሁን የሚያስቅ ነው? ለምን አልስቅ? ልሳቅ እንጂ እኮ ንገረኝ፣ የሚያስቅህን የሚያስቅህን ንገረኝ። ምናልባት እኔን የሚያስቀኝ ከሆነ ይህ ምርህን ነው። ተካድኝ ምኑን? ልጅ ነኝ ብለህ ነው የምታስበው? ልጅ ነኝ አልኩ አልኩ ወጣኝ። ታዲያ ምንድን ነው ያልከው? አባባ ለመባል እድሜ ደርሷአሉ ወይ ነው ያልኩት። እንጂ እኔ ልጅ ነኝ አልኩ። እድሜ የጸጋ ነው ተካልኝ እርግማን ነው ብያለሁ። አይ ኤዴ እንግዲህ ከዚህ በኋላ ቀንድ እንዳታወጣ ሰው ሁለት ጸጉር ካወጣ በኋላ አባባ ተባለ አልተባለ ምኑ ነው ብርቁ ድንቁ? እኔ ደግሞ ደህናውረይ ነው ብዬ ከአንተ ጋር ሰዓቴን መግደልኝ በልቸው። እንዴ ስማ በሪሁን በሪሁን አረተወኝ አንተ አይደላን። ይልቅ በስተርጅና ባዶ ቤት ከምትቆራመድ ወይ እንደእኔ ከመጠጥ ጋር መወዳጀት፣ ካልሆነም ትዳር መስርተ መሰብሰብ ይሻላል ተናግረሞታል ይህ ሙትቻ ደግሞ መጠጥ ጋር ተወዳጅ ይለኛል። የአምቡላ ፍቅር የት እንደሚያደርስ ጉዳ አለው። ለካፊ ሁለት ጸጉር ካበቀሉ በኋላ ነው ያለው። አንድ ሁለት ሶስት። እንዴ! እንዴ የፈጣ ያየው! ጤነኛ ነኝ ስትል አታፍርም? እሻውን ምን አደርግ ነው የምትለኝ? በመጀመሪያ እድሜ መግፋቱ ነው። እሺ አመኩን ምን ይጠበስ? ቀጥሎ የእድሜ ጀምበር ሳጠልቅ ቶሎ አፋጣኝ መላ ፈልግ። የምን መላ? ከየትም ከየትም ብለህ አንዱ አጣሽ ፈልግ። ወዱ ላይ ስቆሉ ምንድን ነው የሚያስቀህ? አሁን እኔ ሚስት ማግባት ጠልቼ ላጤነት ወድጄ መስሎ ነው። ሚስት እኮ ሰተህ ትብላ ቤት አትመጣም። ራስህን ባል ለማድረግ ማመን ሚስት ፍለጋም ልብ ልታዘጋጅ ይገባል። በሪሁን ስማኝ፣ ያልሞከርኩት ነገር የለም ያልጣርኩት ነገር የለም። እሺ ምን እሺ? ትልኛል የዚህ ዘመን ሴቶች ለትዳር አይሆኑም፣ አረጋግጫለሁ። በምን አረጋገጥክ? ና ተመልከት፣ ያትች ተመልከት፣ ይህን አልባ ይኸውልህ። ይህቺ መልክ ሳያንሳት ጠባን አለሳልሳት ተጠግታኝ በኪሴ ውስጥ ያለውን አራግፋኝ፣ ለክፉ ቀን ብዬ ቋጠርኳትን ጥሪት አራቁታኝ፣ ድንገት እንደ መስከረም ዝናብ እብሳለች። ያት ደግሞ እቺ ያት እቺ ደግሞ ተመልከት። ይቺም የገንዘብ ጠርናት፣ ኧረ በፍጹም እንደውም እሷን ካገኘው በኋላ ነው ከችግር አገገምኩት። ታዲያ ምን ዋጋ አለው? እንዴት ቀና ብለህ ሴት ታይና፣ ወዮልህ! አንጀትህ ነው ምዘረግፈው ነው። ሌላው ቀርቶ በታክሲ ውስጥ ከሴት ጋር ተሳፍሬ ካየችኝ የቆሰለ ነብር የዋለ አዳኝ መስዬ በሰላ ጥፍሮቿ ተቦጫጭሬ ይሁን የአገረ መሳቂያ መሳለቂያ ታደርገኛለች። ወይ ጣጣ ሰው ያላመን አይፈጠርም። እሺ ይችኛዋስ ይች እንኳን በፎቷ ታስታውቃለች። እርግጠኛ ነኝ መልካም ሰው ነች። እውነት ነው። መልካምስ መልካም ነበረች። ምን ዋጋ አለው? በዚህ ምድር ላይ ያለሷ አዋቂ ያለ አይመስላት። ወደቀ ሲሏት ተሰነጠቀ ባይ ወሬኛ ነች። አምጡ ድገሙ ቢባል እንደሱ ያለ ወሬኛ በምድር ላይ የለም። በወሬዋ ከወዳጅ ዘመድ አቆራርጣኝ፣ ምነው ብዬ ብላት ድንገት ተነስታ ጠፋች። ታዲያ ምን ተሻለ ትላለህ? እንጃ እስኪ መላ እስኪ መፍትሄ የምትለው ነገር ካለን ስማ መፍትሄማ አይጠፋም አንድ መፍትሄ አይጠፋም እሺ ይሄ ምሽት ሳይነጋ መፍትሄ ይኖራል እኮ ተንፍሷ ምንድን ነው መፍትሄ የምስማው አታጣድፈኛ ማሰብ አለብኝ ወደፊት ህይወት እኮ ነው ብቻ አንተ አንድ ለታ አባልልኝ የምን ሁለታ ለደሞዝ የምመልሰውን አንድ ሁለት መቶ ብር አበድረኝ ቆይ ይህን ምን አያመጣው አሃ ለዚህ ነው ተመልሰ የመጣው እ ወትሮም ለእኔ ግድ የለህ ሞት ሞት ተካልኝ እኔ ልሙስል ሁኔታ አሳስቦኝ ነው የመጣሁት የለኝ በን በልሽ ውጠል ደግሞ አንተና ምኝ ችግሬን ሁሉ ማውራት ተው ግድ የለም አትጨክንብኝ ተው ውጠልኝ ድሮም አውቃለሁ ዮን ቋጣሪ ነበር ከዚህ ቀደም ተበድሮ ያቀለጠኝ አንሶ ድግሙ ዛሬ ላይ ጮረብረኝ አስባል ጅል መሰልኩት እንዴ እረ፣ መቼ ነው ስለ እኔ የሚጨነቅ ሰው የማገኘው? ተው አምላኬ፣ ተው ተው፣ እውነት ለእኔ የምትሆን ብቸኝነቴን የምትሞላ፣ ቀዝቃዛ ጎጆን የምታሞቅ፣ በልጅ ጸጋ የምታድሰኝ የራሴ የስጋ የቁራጭ የአጥንት ፍላጭ አጋራተነው። ተው ተው፣ አምላኬ አንተም እንደ ሰው ላትሰማኝ፣ በነጋ በጠባ በከፋኝና በመረረኝ ቁጥር አንተን ምን ለማመጥና መማጸን አይሰለቸኝ። አው አስታውሳለሁ፣ ባለፈው አመት ችግር ሲደቁሰኝ፣ የሰባት ሚሊዮን ብር ዝሆን ሎተሪን ይደርሰኝ ተንበርክኬ እጸልይ መንታ መንታውን እያነባው ስሳ አልቆየሁ። አንተ ደግሞ ሁን ብለህ እኔን ለማበሳጨት ነው መስል ከዚህ ከዚህ ከእኔ ቤት በላይ ላለው በድሉ ለተባለው የሞላው የተረፈው ባለጸጋ እድለኛ እጣውን አሻርከው። እግዚኦ እግዚኦ! እስኪ አሁን እሱስ ምን ጎደለኝ ብሎ ነው ሎተሪ የሚቆርጠው? እሺ እሱስ አልጠግባኝ ነው፣ አንተስ ምን ጎደለው ብለህ ነው አንደኛ እጣውን ያወጣለት? ከሁሉም ያናደድኝ ደግሞ አቶ በድሉ አንደኛ እጣ ስለወጣለ ምን ተሰማ ብለው የሚጠይቁት የሰጠው መልስ ላለው ይጨመርለታል ብሎ ያን ሀብታም ሳቁን አልሳቀብንም። የዚያን ቀን የሳቀው ሳቅ እስከ ዛሬ ድረስ ትዝ ይለኛል። እንዴት እንደተንጨረጨረ እሺ ይሁን፣ አስታውሳለሁ። ባለፈው ዓመት የፋሲካ በዓል እንዲሁ መቼም አያረመኝም። የዕጣ የበግ ሙክት ትኬት በአስር ብር ቆረጥኩ፣ አንተን አምኜ ስቅ ስቅ ብዬ ለአንድ ዘመድ የሚተርፈኝንም በአዝንቤ ለመንኩ። ግን ምን ሆነ የበጎጣ ነን ይወጣ ግን ምን ዋጋ አለሁ ቲኬቱን ከዙሬ ጋር አጠብኩት። ካፌ ላይ አንድ ሙሉ ሙከት ተነጥቄ በትንሣኤ ባል ሳለቅሱ አልኩኝ፣ እሺ ፈጣሪ ሁሉም ይቅር ቶ ምን አለ ተዘግቶ የዋለውን ቤቴን ከፍቼ በታፈና አየር ከምሰቃይ አንዲቱ አጣጭ በተሰጠኝ ምን አለ ተው፣ ፈጣሪ ተው፣ ምንም ትሁን ብቻ ሚስት ስጠኝ። እባክህ ፈጣሪ፣ አንተ በሬውን ነገርኩህ። ተወኝ፣ አምስት ሳንቲም አላበድርህ። ማን ነው? ክፍት ነው፣ ይግቡ። እንደናመሻ። አቤት፣ ማን ማን ማን ልበል? ማለት ምን ምን ፈለግሽ? ማለቴ ማልኮች ነው ማለቴ። ግቢ ግቢ ማለቴ። ደህና መሸሽ። ይቅርታ ይቅርታ፣ ጌታዬ መንገደኛ ነኝ። ይቅርታ፣ ድንገት ቀን ሲጨልምብኝ ማለቴ መሽቶብኝ ማደሪያ ቢቸግረኝ ገርበብ ባለው በር የሚወጣው ብርሃን ሳበኝና ታሳድሩኝ ከሆነ ብዬ ነው። ይቅርታ ግን በጣም ይቅርታ። የፈጣሪያል እንዴት አባቷ ነው የምታምረው፣ ደሞ ትህትነዋ አቤት። ምን አልከኝ? ኧረ ምንም አላልኩሽ። ማለቴ ምን አልኩኝ? ምን እላለሁ? ያው ነው ያው። እንግዲህ እነዛ ማለቴ እኮ ነው የፈጣሪ ነገር ገርሞኝ እኮ ነው የፈጣሪ ስራ። የፈጣሪ ስራ አልገባኝም ምንድን ነው የፈጣሪ ስራ እኮ እኮ እኮ፣ እንኳን ለአንቺ ለእንግዶ ለእኔም በደንብ አልገባኝም። እንዴ እንዲህ በፍጥነት መልስ ያገኛለሁ ብዬ በፍጹም አልገመጥኩም። ይቅርታ አድርጉልኝ። ኧረ እንዲህ ግድ የለሽም ግድ የለሽም አንተ በይኝ፣ እሱ ነው የሚያምርብሽ። እሺ ይቅርታ አድርግልኝ። የምትለው ነገር ምንም አልገባኝም። ለዛሬ ማደሪያ ጥቼ እኮ ነው ምናልባት። ተይ፣ ቤት የእግዚአብሔር እኮ ነው ዴ ማደር ትችያለሽ። እግዚአብሔር ይስጥልኝ። እረ ምንም አይደል፣ ተቀመጪ እንጂ። ታዲያ እቃሽንም አስቀምጪው አንቺም ተቀመጪ። አይዞሽ ዘና በይ ቤት እኮ የእግዚአብሔር ነው። እሺ፣ ፈጣሪ አክብርልኝ። ጸሎት እያደረግኩ ነበር። ይቅርታ እረበሽኩ። ታዲያ ማን አንቺ በጭራሽ በጭራሽ፣ አረብሽኝ። ጸሎትን አልጨረስክም? ማን እኔ? አረ ጨርሻለሁ። ልክ ጨርሼ አሜን ስል መጣሽ። አሁን ነው ግር ያለሽ ትመስ ያለሽ? አዎ አዎ፣ ግራ ገብቶ። አይዞሽ አይዞሽ፣ ዘናበኝ ይ ምንድን ነው ግራ የሚገባሽ? ይቅርታ አድርግልኝና ብቻህን ነው እንዴ የምትኖረው? ፈጣሪ እስከ ዛሬ ብቻህን እንደሆነ? ፈርዶብኝ ነው መሰለኝ፣ ብቻዬን ነበርኩ። ታ አዩ አዩ አይዞሽ አታስቢ፣ ቤትሽ ነው አንቺም የተከበርሽ እንግዳይ ነሽ። እግዚአብሔር ያክብርልኝ። ፈጣሪ አክብርልኝ። ኧረ ኧረ እንደ ኧረ በፈጠረሽ እንደ ኧረ ከግሬ ነትነሽ ተነሽ፣ እንደ ኧረ ግፍ ነው እባክሽ። እንደ እንደ አስደነገጥሽኝ እኮ እግሬ ላይ ትንበረከኪያለሽ። እንደ ደስ ብሎኝ ነው። በህይወቴ ማንም እንዲህ አክብሮኝ አያውቅም። በእውነት አመሰግናለሁ። አይ ፈጣሪ፣ እንደዚህ በፍጥነት ሰምተኸኝ አታውቅም። አመሰግናለሁ ፈጣሪ። እኔ ነኝ የማመሰግነው። ምን አልሽኝ? ፈጣሪ ማመስገን ያለብኝ እኔ ነኝ። እንዴት ይቺ ትንሽ ህይወቴ በስቃይና በመከራ ነው ያሳለፍኩት። አልገባኝም። እንደኔ ብዙ ተገፍተሻል ማለት ነው? አዎ፣ ከልጅነቴ ጀምሮ በመከራና በስቃይ ስገረፍ ስንገላታ ነው የኖርኩት። ገና ክፉና ደጉን ሳለይ እናትና አባቴን በሞት ተነጠቁ። ውይ ምስኪን፣ ያሳዝናል። ከዚያ ማንም የሚያስጠጋኝ አልነበረም። እዚህ ላይ ለመድረስ ያሳለፍኩት ውጣ ውረድ እጅግ ከባድ ነው። ማንም ሰው የለኝም። ከፀሐይ በታች ብቻዬን ከችግሮቼ ጋር ስታገል ነው የኖርኩት። ድንገት እንደዚህ ያለ ደግነትን ስታሳየኝ በጣም የደነገጥኩት፣ ለዚያም ነው እግር ላይ የወደኩት። እኔም እስኪያንገሸግሸኝ ብቸኝነትን ስጋት ነው የኖርኩት። ህመምሽ ይሰማኛል፣ ስቃይሽ ይገባኛል። የኔ ግን የተለየ ነው። ተይ ግዴለ ተይ ተይ ግዴለሽም፣ ተይ ተይ ግዴለሽም፣ አታልቅሽ። ይው ይው ከዚህ በኋላ እኔ ያለውልሽ እውቅና ሞት አንድ ቀን ነው ምንድን ነው ያልከው? ምን? ማለቴ ያው ምን ያልከውን ድገመው። ምንድን ነው ያልከው? ከዚህ በኋላ እኔ ያለሁልሽ ነው ያልኩት። ማለቴ አመሰግናለሁ፣ ጌታ አመሰግናለሁ። ተመስገን። አፍንሽኝ ደግሞ ተያይዘን ሳንወድ ቀረ። ከነገ ወዲህ እንጂ ይቅርታ። ደስታዬን መቋቋም አቅቶኝ ላይ ላይ ተጠመጠምኩባት። አቅም ያለኝ መስሎች ነው። ብቸኝነት እኮ ውስጤን በልቶ አርቅ ያለሁ ፀጉራ ሙሻ አለ ሲሉት ይሞታላ። ነው ስም ማን ነው? ፀጉራ ሙሻ ተካልኝ። ተካልኝ ደስ የሚል ስም ነው። የእኔ ስም ብርሃኔ ይባላል። በፊት የልጅነት ስሜ እጅጋየው ነበር። እኔ ለራሴ ነው ብርሃኔ ብዬ ስሜን የቀየርኩት። ይህንን ለማንም እንዳታውራሽ እሺ ደስ ብሎኛል። ለምን ጀንበር ወታ በጠለቀች ቁጥር እማርራለሁ ይከፋኛል። ሁሌ ምኞት፣ ሁሌ ስለት፣ ሁሌ ህልም ብቻ ነበር። ሁሌም ተሳክቶልኝ አያውቅም። አሁን አሁንም እንደው ከጓደኞቼ ከዘመዶች ሁሉ ተራርቄ ብቻዬን ሳለቅስ ነበር የምኖ ምን ታደርገዋለህ? የህይወት ፈተና እኮ ብዙ ነው። ግን ምንም ቢሆን ያንተ ሸክምና ጭንቀት ከእኔ አይበልጥም። እኔ እኮ መጠጊያና መሸሸጊያ አልባ ነኝ። እስኪተኝ ሁሉም ቢናገሩት ሆድ ባዶ ይቀራል አሉ። እኔም የምልሽ ምንም የምትሄጂበት ከሌለሽ የምትጠጊበት ከሌለ ለምን ማለቴ ያው ብቸኛ ስለሆንን እንዴት ነው አብረን ልንኖር የምንችለው? እንደዚያ ነው ማለቴ ያው በቃ ደስ እንዳለ ታገባኛለ። መቼም የፈጣሪ ስራ ገና ከተዋወቀን የሁለት ሰዓት እድሜ ብቻ ነው ያለን። ምንም ባልተዋወቅንም እኮ በበኩሌ አንድ መሸሸጊያና መደበቂያ መከታ ካገኘሁ እድለኛ ነኝ። ደግሞም ከመንከራተት ይሻለኛል። ብቻም ሳይሆን ገና ለመጀመሪያ ጊዜ ሳይ መልካም ሰው የዋህና ንጹሕ መስለት አይተኛል። እርግጥ አንተዋወቅም፣ ግን እኔና ፈጣሪ የምናውቀው አንድ ነገር አለ። ደግሞ እውነት እንነጋገር ካለን ብዙ ሴቶች ለረጅም ጊዜ አጥንቼ አጥንቼ በመጨረሻ በፈተና ያገኘሁት ውጤት ከመቶ ዜሮ ነው። ሰውን አጥነቶ ማወቅ አይቻልም። ለዚህ ነው ቅድም እውቅያና ሞት አንድ ቀን ያልከው ታገብኛለሽ። ህልም ውስጥ ያለሁ ይመስለኛል። ቅዠት ነው የምር ነው። ለበበኝ ፈቃድሽ ከሆነ ብቻ ተጋብተን አዲስ የሕይወታችንን እጣ ፈንታ እንጋፈጠዋል። ተጠንቅቀሽ ከልብሽ ጋር ተማከሪና አይ አይሆንም ካልሽ ደግሞ እህትና ወንድም ሆነን መኖር እንችላለን። እሺ? ተጋባን እንበል፣ ባልና ሚስት መሆናችን በምን ይረጋገጣል? ማለት ለመጋባታችን ውል ያስፈልገናል። አስፈላጊ ከሆነ ነገ እሁድ ስለሆነ ከነገ ወዲያ ውልና ማስረጃ ሄደን መፈራረም እንችላለን። ግን እኔ ይህንን ተአምራዊ የሆነ ነገር መቀበል እመርጣለሁ። ከውሉ ይልቅ የልብን እምነት ማግኘት ይበልጥብኛል። ግን በምንም አይነት ሁኔታ ውስጥ ብሆን አትክደኝም አሳልፈ አትሰጠኝም? አትለወጥብኝም? በምንም ነገር አልክድሽም። አሳልፌ ላልሰጥሽና ላልለውጥሽ ቃል እገባልሻለሁ። እኔ የተጎዳው ሰው ነኝ፣ እርግጠኛ ሁኝ፣ አልጎዳሽም። አይዞሽ፣ አይዞሽ። እኔም አልክድህም፣ አልለወጥብህም፣ አምናሃለሁ። እንዲህ ቅፌ ውስጥ ሆነሽ አንድ ነገር ልነግርሽ እፈልጋለሁ። እኔም ከቅፌ ሳልወጣ ልነግርህ የምፈልገው ነገር ስላለኝ ቀድሜ አንተን ንገረኝ። አንቺ ከመምጣትሽ ቀደም ብሎ ለፈጣሪ ጸሎት ሳደርግ ነበር። ውሃ የምታጣጣኝ አቻይን ስጠኝ ብዬ ጸሎቴን ሳልጨርስ ነው ወደዚህ ቤት የመጣሽ። ለዚያ ነው ሳላንገራግር የጸሎት ምላሽ ነሽ ብዬ የተቀበልኩሽ። ስለዚህ መቼም አልለወጥብሽም። እንግዲህ ባልና ሚስት ሆነናል ብዬ አምኛለሁ። በሙሉ ልብ ያምኜ ተቀብይሻለሁ። እንግዲያው እስከዛሬ ደብቄ ይዤው ከሀገር ሀገር የሚያንከራትተኝን ሚስጥሬና ችግር ልንገረ ይህንን ምስጢሬን በልቤ ይዤ ባገባ ሁልጊዜ ራሴን ስረግመው እኖራለሁ። እሺ ደስ ይለኛል፣ ንገሪኝ። ግልጽነት ለትዳር ጥሩ። እናትና አባት ያወጡልኝ ስም እጅጋየሁ ነበር ብዬ ይለ ከእነሱ ሞት በኋላ መጠጊያ ጥቼ ስንከራትት ልጅነቴን ያየ አንድ ነጋዴ ረዳሻ አለ ብሎ ከሀገሩ ይዞኝ ወጣ። ከዚያም ቤት ተከራይቶልኝ ሁሉን ነገር ካሟላልኝ በኋላ አንድ ቀን ሰክሮ መጥቶ ደፈረኝ። ከዚያም በሁለቱ አስሮ ሌላ ምንም ማምለጫ መሄጃ እንደሌለኝ አውቆ በየፈለገው ጊዜ እየመጣ ይጫወትብኝ ነበር። ታዲያ አንድ ቀን በጣም ሲከፋኝና ሲመረኝ ያንን ጨካኝ ሰው በተኛበት ገድየው ከአገር ወጣሁ እ ምን ገድየው እሱን የገደልኩበትን መሳሪያ በልብሴ ውስጥ ጠቅልዬ መሳሪያ ከዚያ ቀን ጀምሮ ለራሴ አዲስ ስምና ማንነት ሰጥቼ በፖሊስ እንዳልያዝ ከሀገር ወደ ሀገር ስንከራተት ኖረ። ዛሬ በፈጣሪ ፍቃድ ከአንተ ጋር ተገናኘን። አየ ደስ አይልም ወይ? ደስ ይላል፣ ደስ ይላል። ማን ነው ማን ነው? ተካልኝ አሀ! ማንም የለም አላልከኝም? ቆይ መብራቱን ላጥፋው። አንተ ተካልኝ፣ ተካልኝ፣ ድራሽን ያጥፋውና፣ ገና ለገና ብር ይበደረኛል ብለህ ነው መብራት የምታጠፈው? አይኔ ይጥፋ! እዴት የምስራች ይዤለ ነበር የመጣሁት። እንዴት ያለች ምስኪን ትዳር ፈላጊ እግዚአብሔርን የምትፈራ በዛ ላይ ሰው የምታከብር ሚስት አግኝቼል ነበር። አንተ ግን ድምፄን ስትሰማ መብራት አጥፋ፣ ድራሽ ይጥፋ። አራምባና ቆቦ ድርሰት ሳሙኤል ተስፋዬ ድራማውን የተጫወተላችሁ ሳሙራዊት ከበደ ዮናስ ሰለሞንና እሱ ባለው ጌታቸው አራምባና ቆቦ